ደግሞ የደረሰበት ጉዳት ስግደት፣ እውነትም ስግደት በቃ ይበለን። እውነት ሴቱ ወንዱ በጣም ጎድቷል፣ ጎዳን። እውነት ስግደት ማለት ነው። እውነት ሆኖ ስግደት በቃ ይበለን ብለዋል። እውነት ሆኖ ወንድማችን ማለት ነው የደረሰበት ልቢያን፣ እንግዲህ ያሉ ሄዶ ማለት ነው አንድ መጋዘን ውስጥ አስቀምጦት፣ የእሱ ታሪክማ ተነግሮም ነገ የማይበቃ ማለት ነው። በጣም ነው የሚያስለቅሰው ላይ እየተናገረውን ንግግር የደረሰበት ትምህርትን ተምሮ እንዳልተሳካለት፣ አስራ ሁለተኛም ክፍል ገብቶ አስራ አንደኛም ክፍል ገብቶ እንዳልተሳካለት ሁሉም ነገር ተናገረ። ብቻ ሲያወራ ያስለቅሳል ማለት ነው። ወንድ ልጅ ላይ ወንድ ልጅ እንዲህ ሲሆን በጣም ልብ የሚነካው ማለት ነው። እና አንዱ ወንድማችን ያው እንደምታውቁት በናቲ ላይ ነው። ናቲ መሆኑን አለመሆኑን ብዬ በሸራ ሸፋፍኖር ነበራ እሱን ብዬ ከፍቼ ላይ ስል ተጀርባ ተዋላ መጥቶ የመቶኛል። እሱም እንግዲህ ሆስፒታል ነው ተኝቷል። እናቱም መጥታ ያለቀሰች ነበረ እና እናቴ ደግሞ ያው ገና ነው የእሱ ታሪክ ደግሞ ያው እንሻላህ ደህና ሲሆን ልቡ ወዲህ ሲመለስ ይናገራል ማለት ነው። ማለቴ ነበረ መፍ የሚሰጣቸው መስፍን የሚባለው ሰውዬው ማለት ነው። አረመኔ ማለት ነው። እየተመታ እየተመታ እና የብዙ ሰው ሕይወት እንደቀለጠፈ ብዙ ሰው እንዳስቀመጠ ሁሉም ተናግረዋል። ልጁ እና የብዙ ሰው ሕይወት እንዴት እንዳረገ ብዙዎቹን አግዶ ቁጭ እንዳረገ ሁሉም ተናግረዋል። እንግዲህ ያለው ነገር ሲናገር በጣም ነው የሚያመው ማለት ነው። ይህንንም ናቲ ስትፈልጉ ስለነበረ እሱን ለማስወጣት ብዬ ነው ያለ ልጁ ማለት ነው። እና ያኛው ደግሞ በጣም ወላሂ የሚያሳዝነው ማለት ነው። ናቲም ተገኝቷል ግን ይሄ የደረሰበት ወንድ ልጆች ላይ ስግደት። እኔ በዛም ቀን ቪዲዮውን ለቅቄላችሁ ነበረ አላያችሁትም መሰለኝ። ሁለት ዐይነት ቪዲዮውን ለቅቄላችሁ ነበረ አላያችሁትም መሰለኝ። ልጆች የደረሰባችሁ ነው እዚህ ማለት ነው የእኔ በዐይን እያየሁት ማለት ነው። እና እዚህ ምንም ትምህርትም አልሳካም ሲለኝ አስራ ሁለተኛ ክፍል አልሳካም አለኝ አለ አስራ አንደኛ ክፍል አልሳካም አለኝ አለ የደጋገምኩት ስለአለ ከዛ ደግሞ ሰው ስም ምንድነው ሳማክር ወደ ስግደት ሂዳለሁ አለ። ወደ ስግደት ደግሞ ትቼ ሄድኩኝ አለ። ስግደት ሲሄድ ወደ ላሎቹ ወሰዱኝ። እዛ ከወሰዱኝ በኋላ መጋዘን ውስጥ ነው ቁጭ አረጉኝ አለ። ምግብ እንኳን ውሃ እንኳን ምንጠጣው አላገኘንም ምን በላው ነገር አላገኘንም ማለት ነው። ከዛ ደግሞ እንደገና ሲቀጥል ደግሞ በቃ ምንም ማድረግ አልችልም ብዬ እናቴ ጋር ደወልኩኝ አለ። እናቱ ጋር ደግሞ እናት ምንም ቢሆን እናት እድሜ እና ጤና ይስጣት እውነት፣ እናት ለዘላለም ትኑር ማለት ነው። ሁለት መቶ ሺህ ብር ሁለት መቶ ሺህ ብር ላከችለት የልጇ ማለት ነው። ለምን ምክንያት የሚሄድበትን ማጣ፣ የሚበላውን ነገር ምንም ነገር አጣ። ደግሞ ለቤቱ አንድ ነኝ አለ ለቤቴ አንድ ልጅ ነኝ አለ ለቤቴ አንድ ነኝ አለ። በጣም የሚገርም ነገር በላይ ያስጠቅሳል ማለት ነው። የእሱ ነገር ሲናገር ማለት ነው የደረሰበት እኔ ብዙ ጨፍጨፍ ማለት ነው። ወላሂ ጫፍ ጫፉ ነው የምነግራቸው እሱ ሲናገር ማ በቃ እኔ ግን እስከ ሙሉ ቪዲዮ ነው የሰማሁት ሙሉ ቪዲዮ ማለት ነው። ወላሂ ሙሉ ቪዲዮ ነው የሰራሁት የሰማሁት ማለት ነው። ግን በቃ የት ነበርኩ ነው የምትሉት። ወላሂ እና ይሄ የመስፍን ጨካኝነት፣ የመስፍን እንደዚህ አይነት አረመኔነት ደግሞ እኔ ብቻ አይደለሁም አለ ብዙዎቹ ናቸው አለ እያገደ ያለው እና በጣም ነው የሚያሳዝነው እና በዚህ አይነት ደግሞ ዘላለም በጣም ነው የምናመሰግንህ። ሎሉ እንደዚህ የነስር ቤተሰቦች አንተ ጋር ደግሞ የሚሰሩት የሚተባበሩህ፣ ካሜራም የሚይዙልህ፣ የሚጠብቁህም ሁሉም በጣም ነው የምናመሰግነው። እንግዲህ እናቲ ተገኝተዋል፣ ማለታዊም ያው ተገኙ። አሁን ደግሞ ደህና ይሆናሉ። ወንድሟ ምስም ስላገኘች እንግዲህ ሰላም ትሆናለች። ብለን እናስባለን። እሱም እህቱ ስላገኘ እህቴ ያለ ነበረ እሱም እህቱ ስላገኘ እሱም ሰላም ይሆናል ደህና ይሆናል። እንግዲህ ከእንግዲህ ተረፉ ማለት ነው። በእናንተ እጅ ስለገቡ ምንም ነገር አይነካቸውም። ከሁሉም መከራ ወጡ ማለት ነው። መከራውን ታሪኩን ግን አንድ ጊዜ እንግዲህ ሰላም በሆነ ጊዜ ያወሩታል ማለት ነው። የሰው ልጅ ስቃይ ሳይደርስበት መከራ ሳይደርስበት አይኖርም ማለት ነው። ሁሉም ነገር እንግዲህ አላህ ያመጣው ነገር ነው እና ፈጣሪ ያዘባቸው ነው ይህ ነገር ማለት ነው። አሁን ደግሞ አላህ ባይጨክንባቸው በነዚህ የእጅ ሰዎች በነዚህ በመልካም ሰዎች በጀግናዎች እጅ አስገባቸው ማለት ነው። እንግዲህ አሁንም ቁጭ ብላችሁ ታሪክ ለማውራት እውነት የደረሰባችሁ ሁሉም ለማውራት ያብቃችሁ ማለት ነው። ያብቃችሁ ማለት ነው። የሰው ልጅ አንዳንዴ መከራ ማየት ወቀሳ ማየት ብዙ ነገር ማየት ጥሩ ነው ትምህርት ይሆናል ማለት ነው። እናንተ ወደፊት ትምህርት ይሆናቸዋል ማለት ነው። ወላሂ ትምህርት ይሆናቸዋል። እናንተ ብዙ የሰውነት ክፍሎላቸዋል እነዚህ ሰዎች። አሁንም ይሄ የታመመው ልጅም እንግዲህ እነሱ ተባብሮ አኪም ቤት አስገብቶታል። ደግሞ ይህንንም አሁን ቸገረኛ ያለን እንግዲህ ከነሱ ጨምሮታል። እንግዲህ በዚህ ሰሞን ተስፋ እንዳለው ወደ እነሱ እንደሚመልሱት እንግዲህ ተስፋ እናደርጋለን። ምክንያቱም በጣም ጥሩ ሰው ናቸው። ብዙ ሰዎች ብዙ ሰዎች የመለሱ ነው። ብዙ ሰዎች ወደ ራሳቸው ጥሩ ነገር ጥሩ ለውጥ ላይ ያደረጉ ነው። ምሽ እንደመስብን በብር መሸወድ እና በሰው ማገድ በሰው መድፈር እነዚህ በጣም ጥሩ ሰው ናቸው። ለዘላለም ቤተሰብ የሚመክርበት ቤተሰብ ማለት ነው። እንግዲህ መጨረሻቸውን ደግሞ ያሳምርላቸው። እውነት ሰው ጥሩ ነገር አድርጎ ውጤቱ ጥሩ ቦታ ሲወድቅ በጣም ደስ ይላል ማለት ነው። እንግዲህ ቤተሰቦች፣ የዛሬ ቪዲዮ ይህን ይመስላል። ከወደዳችሁት ላይክ እና በማድረግ ቤተሰቡ በሌላ ቪዲዮ ነስታችሁ ስንገናኝ ድረስ መልካም ጊዜ፣ መልካም መልካም ቀን ይሁንላችሁ።